በካናዳ ማኒቶባ ግዛት የተቀሰቀሰው ሰደድ እሳት ከቁጥጥር ውጭ መሆኑ ተገልጿል። ከማኒቶባ በተጨማሪ ኦንታሪዮ እና ሳስካችዋን በተባሉ ግዛቶች ሰደድ እሳቱ መዛመቱ ነው የተነገረው። 1.5 ሚሊዮን ሄክታር በሸፈነው ሰደድ እሳት ሳቢያ ከ26000 በላይ ነዋሪዎች ከመኖራቸው ተፈናቅለዋል ተብሏል። ሰደድ እሳቱ በተከሰተበት አካባቢ የሚገኙ ነዋሪዎችን ወደ ሌላ ለማዘዋወር የጦር አውሮፕላኖችና ሄሊኮፕተሮች ጥቅም ላይ መዋላቸው ተገልጿል። እሳቱን ለመቆጣጠር ከፍተኛ ጥረት እየተደረገ ቢሆንም ተጨማሪ እገዛ እንዲደረግ የሀገሪቱ ባለስልጣን ለዓለም አቀፉ ማህበረሰብ ጥሪ አቅርበዋል። እንዲሁም ለአንድ ወር የሚቆይ የአስቸኳር ጊዜ አዋጅ መታወጁን ተነግሯል። በፍጥነት እየተዘመደ በሚገኘው ሰደድ እሳት ጭሱ ከካናዳ አልፎ አሜሪካ ሊታይ መቻሉን ቢቢሲ በዘገባው አመላክቷል። ጠቅላይ ሚኒስትር ዶክተር አብይ አህመድ ዛሬ ምሽት በብሔራዊ ቤተ መንግስት በተካሄደው ስነስርዓት የኢትዮጵያ ታላቁን የክብር ኒሻን ለቢል ጌትስ ሸልመዋል። ይህ የከበረ ሽልማት የጌትስ ፋውንዴሽን ባለፉት 25 ዓመታት በኢትዮጵያ ላበረከታቸው አስቸጋሪ ስራዎችና ታላላቅ ዘመን ተሻጋሪ በጎ ተጽዕኖችን ያከበረ ነው። ጠቅላይ ሚኒስትር ዶክተር አብይ አህመድ በንግግራቸው ለቢል ጌትስ ፋውንዴሽን የ25 ዓመታት አሸጋጋሪ ስራዎችን ምስጋና አቅርበዋል። ቢልጌት ከቴክኖሎጂ ፈርቀዳጅ ወደ በጎ አድራጊነት ያደረጉት ጉዞ በማስታወስም ዝቅ ብሎ በማገልገል በአክብሮትና በእኩልነት እምነት ላይ የተመሰረተውን አገልግሎታቸውን አድንቀዋል። ፋውንዴሽኑ በጤና በግብርና ዲጂታል መታወቂያ የሚያደርገውን ጥረት ብሎም ጠንካራ በመከባበር ላይ የተመሰረተ ትብብር በጠቅላይ ሚኒስትሩ ተወስቷል። የምዕራቡ ዓለም በሚቀጥሉት አራት ዓመታት ውስጥ ከሩሲያ በኔቶ አባል ሀገራት ላይ ሊሰነዘር ለሚችለው ጥቃት መዘጋጀት አለባቸው ሲሉ የጀርመን መከላከያ ዋና አዛዥ ተናገሩ። ጄኔራሉ ካርስ ትሬየር ዛሬ በቢሲ ጋር ባደረጉት ቆይታ እንደተናገሩት ሩሲያ በአመት በመቶዎች የሚቆጠሩ ታንኮች እያመረተች ሲሆን ከእነዚህ ውስጥ አብዛኞቹ በኔቶ ባላቲክ ግዛት አባላት ላይ በ2029 ወይም ከዚያም ቀደም ብሎ ለጥቃቱ ሊውሉ ይችላሉ። ከቅርብ ጊዜ ወዲህ በሩሲያ ጉዳይ ሃንጋሪና ስሎቫኪያ ከአባል ሀገራት ጋራ የአመለካከት ልዩነት ቢኖራቸውም የሰሜን አትላንቲክ ቃል ኪዳን ድርጅት ኔቶ በዩክሬን ጦርነት ላይ አንድ ሆኖ ሊቀጥል ይገባዋል ሲሉ ጀነራሉ አሳስበዋል። በአሜሪካ 250 ሚሊዮን ንቦችን የያዘ የጭነት መኪና መገልበጡን ተከትሎ ነዋሪዎች ወደ አካባቢው እንዳያመሩ ማስጠንቀቂያ ተሰጥተዋል። ከንብ በተጨማሪ 31 ኪሎ ግራም የሚመዝን የንብ ቀፎዎችን ጭኖ የነበረው መኪናው ከባ አሜሪካ ግዛት በካናዳ ድንበር አቅራቢያ ባለ አካባቢ ነው የተገለበጠው። ባለን አቅም የቻልነውን ያህል ንቦችን ለማዳን እየሞከርን ነው ሲሉ የዋትኮም ካውንቲ የሸሪፍ ጽህፈት ቤት ገልጿል። ጽህፈት ቤቱ አያይዞ ንግስት ንቦችንም በመጠቀም የቀሩትን ለመሰብሰብ እየሞከረ መሆኑን በመግለጽ በ48 ሰዓታት ውስጥ አብዛኛዎችን ለመያዝ መታቀዱን አመላክቷል። ይህም ሂደት እስኪጠናቀቅ በቦታው ላይ ማንም እንዳይንቀሳቀስ ነው የገለጸው። የአካባቢ ፖሊስ ክስተቱን ተከትሎ በትጋት ገዛ እያደረጉ ያሉ የአካባቢውን ንብ አናቢዎች አመስግነዋል። ያክልም ከሁለት ደርዘን በላይ ንቦች መሰብሰብ ችለናል ማለቱን የቢቢሲ ዘገባ ያመለክታል። በማዕከላዊ ናይጄሪያ በደረሰ ከባድ የጎርፍ አደጋ የሟቾች ቁጥር ከ200 ማለፉን የሀገሪቱ ባለስልጣን አስታውቀዋል። አደጋው የደረሰው ከዋና ከተማው አቡጃ 300 ኪሎ ሜትር ርቀት ላይ በምትገኘው ሞከዋ ከተማ ላይ ነው። በከተማ ውስጥ አሁንም አምስት መቶ ሰዎች የት እንደደረሱ አለመታወቁና የፍለጋ ስራውን ተጠናክሮ መቀጠሉን ተናግረዋል። በደረሰው ከባድ የጎርፍ አደጋ በከተማ ውስጥ ባሉ የተለያዩ አካባቢዎች የሚገኙ ነዋሪዎች ከመኖሪያቸው መፈላቀናቸውን ተጠቅሷል። በማዕከላዊ ናይጄሪያ ሐሙስ እለት የጣለው ከባድ ዝናብ ያስከተለው ጎርፍ የሁለት መቶ በላይ ሰዎች ህይወት መንጠቁን የጠቀሱት ባለስልጣናት የማቾች ቁጥር ከዚህ ሊበልጥ እንደሚችል ስጋታቸውን ገልጸዋል። አሁን በናይጄሪያ የዝናብ ወቅት መሆኑን ተከትሎ በቀጣይ ቀናትም ከባድ ዝናብ ሊዘንብን ስለሚችል ዜጎች ጥንቃቄ እንዲያደርጉም የሀገሪቱ አየር ትንባያ ባለስልጣናት ቅድመ ማስጠንቀቂያ ማስተላለፉን ቢቢሲ ዘግቧል። በሀገሪቱ በ2022 በደረሰ ከባድ የጎርፍ አደጋ ከ600 በላይ ሰዎች መሞታቸውን እና 1.3 ሚሊዮን ሰዎች ደግሞ መፈናቀናቸውን ዘገባው አስታውሷል። በዩናይትድ ስቴትስ ኮሎራዶ ግዛት በጋዛ የቀሩትን የእስራኤል ታጋቾች ለማስታወስ በተዘጋጀ የእግር ጉዞ ላይ በነበሩ ሰላማዊ ሰዎች ላይ ቤት ውስጥ በጠርሙስ ውስጥ የሚሰራ ተቀጣጣይ ፈንጅ ጥቃት መድረሱን የአይን ማኞች ገለጹ። የኮሎራዶ ፖሊሶች በቡልደር ፐርል ስትሪት ሞል ላይ ለደረሰው በርካታ ሰላማዊ ሰዎች ለቆሰሉበት ጥቃት ምላሽ እየሰጡ መሆናቸውን አስታውቀዋል። የአካባቢው ባለስልጣን እንዳሉት ጥቃቱ የተከሰተው በ13ኛው ጎዳናና በፐርል ጎዳና ዛሬ ሁድ አካባቢው ሰዓት አቆጣጠር 3 ከ30 ፒኤም አካባቢ ነው። የመጀመሪያው ህክምና እርዳታ ሰጪዎች የተጎዱትን እያነሱ ሲሆን ፖሊስ ሁሉን ሰው በአካባቢውን ድርቁ አድርጓል። በስፍራው የነበሩ መኞች ለሲቢኤስ ኮሎራዶ እንደተናገሩ ተጠርጣሪ በጋዛ የቀሩትን የእስራኤል ታጋቾች ለማስታወስ በተዘጋጀ የእግር ጉዞ ላይ በነበሩ ሰላማዊ ሰዎች ላይ ጥቃት አድርሷል። የኤፍቢአይ ዳይሬክተር እና የኤፍቢአይ ምክትል ዳይሬክተር ድርጊቱን የሽብር ጥቃት ሲሉ ገልጸዋል። የኤፍቢአይ ወኪሎች በቦታው ምርመራ እያደረጉ ነው ተብሏል። የጋዛ ሕዝብ አስከፊ የረሃብ አደጋ ላይ ወድቋል ሲል የተመድ የሰብአዊ ጉዳዮች ማስተባበሪያ ቢሮ አስታወቀ። በጀኔቫ በተካሄደው የተባበሩት መንግስታት ድርጅት መደበኛ ጋዜጣዊ መግለጫ ላይ እንደተገለጸው የተገደበ እርዳታ ከቀናት በፊት ወደ ጋዛ ቢገባም የጋዛ ሰርጥ ረሃብ የከፋ መሆኑን የሰብአዊ ሁኔታዎች ሊሻሻል አልቻለም። የኦቻ ቃል አቀባይ ጄኔስ ላየርኬ እንዳስታወቁት ጋዛ በዓለም ላይ ከፍተኛ የተራበ ሕዝብ የሚኖርባት ቦታ ሆናለች። ወደ ጋዛ እንዲገቡ ከተፈቀደላቸው 900 የእርዳታ መኪናዎች መካከል ስድስት መቶ ያህሉ ብቻ ጋዛ ድንበር ቢደርሱም የቢሮክራሲና የጸጥታ መሰናክሎች በመግጠማቸው እርዳታዎቹ ተገቢ ቦታ ድረስ ማዝለቅ አልተቻለም። በዚህም መቶ በመቶ የሚሆነው የጋዛ ህዝብ አስከፊ የረሃብ አደጋ ላይ ወድቋል ብለዋል ቃል አቀባዩ። የአውሮፓ ህብረት ኮሚሽን አሜሪካ ወደ ሀገሯ በሚገቡ ብረትና አሉሚኒየም ምርቶች ላይ በጣለችው የ50 በመቶ ታሪፍ ጭማሪ ማዘኑን ገልጾ የአጸፋ እርምጃዎች ለመውሰድ መዘጋጀቱን አስታውቋል። የአውሮፓ ህብረት ኮሚሽን ቃል አቀባይ በሰጡት መግለጫ አሜሪካ በብረትና አሉሚኒየም ምርቶች ላይ የጣለችውን ታሪፍ ከ25 በመቶ ወደ 50 በመቶ በመጀመሪያ በጣም አዝናናል ብለዋል ቃል አቀባዩ። ይሁኑ ውሳኔ የዓለም አቀፉን ኢኮኖሚ ያለመረጋጋት የሚያባብስ ብሎም ሁለቱም ወገኖች ለውጪ የሚዳረግ መሆኑንም ጠቁመዋል። እንዲሁም ጭማሪው በህብረቱና በአሜሪካ መካከል በታሪፍ ዙሪያ ስምምነት ላይ ለመድረስ የሚያደርገውን ጥረት እንደሚያስተቋቁለው ነው የገለጹት። የአሜሪካ ውሳኔ ተከትሎ የአውሮፓ ህብረት ለቀጣይ ድርድር ሁኔታዎችን ለማመቻቸት የሚያደርገውን እርምጃ ማቆሙን ቃል አቀባዩ አያይዘው ገልጸዋል። የአሜሪካ ፕሬዝዳንት ዶናልድ ትራምፕ ወደ ሀገር ውስጥ በሚገቡ ብረታ ብረት እና አሉሚኒየም ምርቶች ላይ የጣሉት ታሪፍ ከ25 በመቶ ወደ 50 በመቶ በእጥፍ ለማሳደግ ማቀዳቸው የዓለም የንግድ ጦርነት ዳግም እያፋፈም መሆኑን ሮይተርስ ዘግቧል። ሳውዲ አረቢያ በድምሩ በ14 ሀገራት ዜጎች ላይ የብሎክ ቪዛ ማውጣቷን በጊዜያዊነት ማገዷን አስታውቃለች። ከነዚህ ሀገራት መካከል ኢትዮጵያን ጨምሮ ሰባት የአፍሪካ ሀገራት ይገኙበታል። ይህ የቪዛ እገዳ አዲስ የጊዜያዊ የስራ ቪዛ ማመልከቻዎችን እና በመጠባበቅ ላይ ያሉትንም የሚመለከት ነው የተባለ ሲሆን በውጭ ዜጎች የስራ ኃይል ላይ የተመሰረቱ የሳውዲ አረቢያ ዘርፎችን እንደሚጎዳ ተገልጿል። በእገዳው ሰለባ ሆነው ከተባሉት የአፍሪካ ሀገራት መካከል ኢትዮጵያ፣ ግብጽ፣ ናይጄሪያ፣ አልጄሪያ፣ ሱዳን፣ ቱኒዚያ እና ሞሮኮ ይገኙበታል። ከዚህ በተጨማሪ ኢንዶኔዥያ፣ ኢራቅ፣ ዮርዳኖስ፣ የመን፣ ህንድ፣ ፓኪስታን እና ባንግላዴሽ ተካተዋል። ከነዚህ ሀገራት ከሳውዲ አረቢያ ከፍተኛ የሰው ኃይል ፍሰትና የገንዘብ ዝውውር ስለሚያገኙ እገዳ ከፍተኛ ኢኮኖሚያዊ ጫና ሊያስከትል እንደሚችል ተዘግቧል። የብሎክ ቪዛ የሳውዲ አረቢያ ቀጣሪዎች ቀድሞ በተፈቀደላቸው ኮታ የውጭ ሰራተኞችን እንዲቀጥሩ የሚያስችል ነው። የሳውዲ አረቢያ መንግስት የቪዛ እገዳውን የጣለበትን ዝርዝር ምክንያት ባይገልጽም፣ ይህ እርምጃ በሚሊዮኖች የሚቆጠሩ ሰራተኞችን እጣ ፈንታ አጣብቂ ውስጥ ሊጥል እንደሚችል ካፒታል ለመረዳት ተችሏል። ሀማስ አሜሪካ ባቀረበችው የጋዛ የተኩስ አቁም ምክር ላይ ለውጥ እንዲደረግ ፍላጎት ቢያሳይም ተቀባይነት እንደሌለው ስቲቭ ዊትኮቭ ተናገሩ። የመካከለኛው ምስራቅ ልዩ መልእክተኛ ስቲቭ ዊትኮቭ ቅዳሜ በሰጡት መግለጫ ሀማስ እንዲሻሻል ያቀረበውን ሀሳብ ጦርነቱን ለመቀጠል ፍላጎት እንዳለው አስመስሎበታል ብለዋል። የሀማስ ባለስልጣናት በበኩላቸው በታጋቾች ልውውጥ፣ እርዳታ አቅርቦትና የእስራኤል ወታደሮች ከጋዛ እንዲወጡ አሜሪካ ዋስትና እንድትሰጣቸው እንደሚፈልጉ አስታውቀዋል። የሀማስ መግለጫ እንደሚለው ዘላቂ ተኩስ አቁምን ጨምሮ አስር በህይወት ያሉ ታጋቾችና 15 አስክሬኖችን እንደሚመልስ እንዲሁም በእስራኤል የታሰሩ ፍልስጤማውያን እንዲፈቱለት ይጠይቃል። በእስራኤልና ሀማስ መካከል ለ24 ወራት የዘለቀውን ጦርነት ከመካከለኛው ምስራቅ ተሻግሮ በዓለም ፖለቲካ ላይ አሉታ የተጽእኖ ማሳረፉ ይታወቃል። ዩክሬን ከ11 መንደሮች ነዋሪዎች ለቀው እንዲወጡ ትእዛዝ ሰጠች። ከሩሲያ ጋር በሚዋሰኑበት ሱሚ ክልል ውስጥ ከሚገኙት እነዚህ መንደሮች ነዋሪዎች ለቀው እንዲወጡ ትእዛዝ የሰጠችው የሞስኮ መንግስት በምድር ጦር አዲስ ጥቃት ማካሄድ መጀመሩን ተከትሎ ነው። ኤኤፍቢ እንደዘገበው ከቅርብ ሳምንታት ወዲህ ሩሲያ በዚህ አካባቢ በርካታ መንደሮችን እየተቆጣጠረች ትገኛለች። ለዚህም ዘመቻ ከ50ሺ በላይ ወታደሮች ማሰማራቷን የዩክሬን ባለስልጣን በመናገር ላይ ናቸው። የሱሚ ክልል አስተዳደር ዛሬ ባወጣው መግለጫ ማንኛውም ዩክሬናዊ ከሩሲያ ጋር ከሚያዋስነው ድንበር 30 ኪሎ ሜትር ርቀት ለቆ እንዲወጣ ማሳሰቢያ ሰጥተዋል። ይህ ማለት ቢያንስ የ11 መንደሮች ነዋሪዎች የሚመለከት ማሳሰቢያ መሆኑን ዘገባው ጠቅሷል። አስተዳዳሪው እንዳሉት ነዋሪዎቹን ከአካባቢ ማስወጣት ያስፈለገው የሰላማዊ ሰዎች ደህንነት ለመጠበቅ ነው። ይህ ማሳሰቢያ የወጣው በዩክሬንና በሩሲያ መካከል ሊደረግ የታቀደውን ድርድር ሁለት ቀናት ሲቀሩት ነው። በቱርክ ሽምግልና ለሚካሄደው ድርድር ሩሲያ ተወካዮቿን ኢስታንቡል እንደምትልክ ያስታወቀ ሲሆን የመደራደሪያ ምክረ ሀሳብም ልካለች። የዩክሬን መንግስት በምክረ ሀሳቡ ላይ እስካሁን መልስ አለመስጠቱ ይታወቃል። የአሜሪካው ጄኔራል ሶማሊያ የራሷን ጸጥታ ለማስከበር ኃላፊነቱ እንድትወስድ አሳሰቡ። የአሜሪካ የአፍሪካ እዝ አፍሪኮም ዋና አዛዥ የሆኑት ጄኔራል ማይክል ላንግሊ እንደገለጹት አሜሪካ ከዚህ ቀደም ቀጠናውን ለማረጋገጥ ተሰጦ የነበረውን እርዳታ በከፍተኛ ሁኔታ ቀንሳለች። በመሆኑም ሶማሊያን ጨምሮ በቀጠናው ያሉት ሀገራት ሰላምና ደህንነታቸውን ለመጠበቅ ኃላፊነቱን መውሰድ እንዳለባቸው አሳስበዋል። ጄኔራሉ በናይሮቢ በሰጡት መግለጫ ሲናገሩ እኛ ከዚህ ቀደም እናቀርበ የነበረውን ድጋፍ ከዚህ በኋላ ላይኖሩ ይችላል በመሆኑም የአፍሪካ ቀንድ ሀገራት ራሳቸውን በማጠናከር ኃላፊነቱን ለመውሰድ እንዲዘጋጁ እንጠይቃለን ብለዋል። ጀኔራሉ እንደገለጹት ከዚህ በኋላ አሜሪካ ሶማሊያን ጨምሮ ለቀጠናው ሀገራት የምታደርገውን ድጋፍ የደህንነት መረጃን ማጋራትና የጋራ ወታደራዊ ስልጠና በማድረግ ብቻ የሚወሰን ይሆናል። ሂውማን ራይትስ ፈርስት ኢትዮጵያ በመንግስት ላይ ሰብአዊ መብት የመጣስ ክስ ሊመሰርት ነው። አገር በቀል የሆነው ሂውማን ራይትስ ፈርስት ኢትዮጵያ የተሰኘው የመብት ተሟጋጅ ተቋም መንግስት በሚሊዮን የሚቆጠሩ ተፈናቃዮች ወደ ቤታቸው ባለመመለሱ የሰብአዊ መብት ጥሰት ፈጽሟል በሚል ክስ ለመመስረት መዘጋጀቱን አስታወቀ። የተቋሙ ዳይሬክተር አቶ ተስፋ ለምበርሄ በዚህ ጉዳይ ላይ ዝግጅታቸውን እያጠናቀቁ መሆናቸውን ገልጸዋል። ሲናገርም ተፈናቃዮች ወደ ቤታቸው እንዲመለሱ በፍርድ ቤት ውሳኔ ማስገደድ ይቻል እንደሆነ ወደፊት የምናየው ይሆናል። ነገር ግን እኛ ጉዳዩን ወደ ሕግ መውሰድ አስፈላጊ ሆኖ አግኝተነዋል ብለዋል። ተፈናቃዮቹ ወደ ቤታቸው ባለመመለሳቸው የሰብአዊ ቀውሱ መባባሱና የከፋ ሁኔታ ላይ ማድረሱን የጠቀሱት ዳይሬክተሩ ጨምሮም ከትግራይ ክልል የተፈናቀሉ ሰዎች ለሶስትና ለአራት ዓመታት በአስቸጋሪ ሁኔታ ውስጥ ከመኖራቸውም በላይ አሁንም የተሰቃዩ ናቸው ሲሉ አስረድተዋል። እንደ አቶ ተስፋለም ገለጻ ተፈናቃዮቹን በፈቃደኝነት ወደ ቤታቸው መመለስ የሰብአዊነት ስራ ብቻም ሳይሆን በአገርና በዓለም አቀፍ ህግ የተቀመጠው ግዴታም ነው። የአፍሪካ ህብረት የካምፓላ ስምምነትና የኢትዮጵያ ህገ መንግስት ይህንን በግልጽ ማስፈራቸውንም ጠቅሰዋል። መንግስት ተፈናቃዮችን የመመለስ አስቸኳይ እርምጃ የማይወስድ ከሆነ ድርጅታቸው ከእነዚህ ህጋዊ መሰረቶች ወደ ክስ ለማምራት እንደሚገደድ አሳስበዋል። ዩክሬን ከ40 በላይ የሩሲያ ቦምብ ጣይ አውሮፕላኖች ማውደሟን አስታወቀች። ሮይተርስ ከዩክሬን ባለስልጣናት በምንጭነት ጠቅሶ እንደዘገበው ይህ ጥቃት የተፈጸመው ኦሊያና ና በሊያ በተሰኙ የአየር ኃይል ሰፈሮች ላይ ነው። በዩክሬን የአገር ውስጥ ደህንነት መስሪያ ቤት አማካኝነት በተፈጸመው በዚህ የድሮን ጥቃት ቆመው የነበሩ ከ40 በላይ የአውሮፕላኖች መመታታቸውን እኚህ ባለስልጣን ገልጸዋል። ከተመቱት ውስጥ ቲዩ 95 ና ቲዩ 22 የተሰኙ ረጅም ርቀት ሚሳይል አስወንጫፊዎች እንደሚገኙበት አስረድተዋል። የተመቱት በዩክሬን ከተሞች ላይ በ የቀኑ ጥቃት የሚፈጸሙት ቦምብ ጣይ አውሮፕላኖች መሆናቸውን የጠቀሱት ባለስልጣኑ አሁንም ይህ ዘመቻ እንደሚቀጥል አስታውቀዋል። ዩክሬን ይህንን ጥቃት ማከናወኗን ከመግለጿ ጥቂት ቀደም ብሎ ሩሲያ የ109 ድሮንና አምስት ሚሳይሎች እንደተኮሰችበት አስታውቃ ነበር። እነዚህ ጥቃቶች እየተከናወኑ ያሉት ነገ ሰኞ በሁለቱ ሀገራት መካከል በቱርክ ድርድር ሊደረግ በታቀደበት ዋዜማ ነው። በኢስታንቡል ለሚደረገው ድርድር ዘለንስኪ ተወካዮቻቸውን እንደሚልኩ ያስታወቁ ሲሆን ለውይይቱ ቁርጠኛ መሆናቸውንም አስታውቀዋል። የኢትዮጵያ አየር መንገድ የተባበሩት አረብ ኤሚሬትስ ግዛት የሆነችው ሻርጃ ከተማ አዲስ በረራ ጀምረዋል። የበረራ ማስጀመሪያ መርሃ ግብሩን ዛሬ ማምሻውን በአየር መንገዱ የተከናወኑ ሲሆን በዚሁ ወቅትም የበረራው መጀመሪያ በኢትዮጵያና በተባበሩት አረብ ኤሚሬትስ መካከል የንግድና ቱሪዝም ግንኙነት የሚያጠናክር መሆኑን ገልጿል። አየር መንገዱ ዛሬ ያስጀመረው በረራ ከዱባይ በመቀጠል ወደ ተባበሩት አረብ ኤሚሬትስ የሚደረግ ሁለተኛውን የመንገደኞች በረራ መዳረሻ ይሆናል። በረራው በሳምንት አራት ጊዜ የሚደረግ ሲሆን አዲሱ በረራ ከተባበሩት አረብ ኤሚሬቶች ግዙፍ ከተሞች አንዷ ወደ ሆነችው ሻርጃ መንገደኞችን ያገናኛል ተብሏል። ወደ ትግራይ ክልል ሲጓዙ አፋር ላይ ለቀናት ክልከላ የተደረገባቸው ተሽከርካሪዎች እንዲለቀቁ ተወሰነ። ውሳኔውን የትግራይ ጊዜያዊ አስተዳደር ፕሬዝዳንት ሌተናል ጀነራል ታደሰ ወረደ ከኢትዮጵያ ፌዴራል ፖሊስ ኮሚሽን ኮሚሽነር ጄኔራል ደመላሽ ገብረ ሚካኤል ጋር መወያየታቸውን ተከትሎ ነው ተግባራዊ የሆነው። ፕሬዚዳንት ሌተናል ጀነራል ታደሰ ግንቦት 23 2017 ዓ.ም ተመረጥ ኮሚሽነር ጀነራል ደመላሽ ጋራ ውይይት አድርገዋል። በዚህም ከግንቦት 18 ቀን 2017 ዓ.ም ጀምሮ በአፋር በኩል ወደ ትግራይ ሲጓዙ ክልከላ ተደረገባቸው የጭነት ተሽከርካሪዎች የተከለከሉበት ምክንያት የጫኑት የንግድ ዕቃ ከትግራይ አልፎ በኮንትሮባንድ መልክ ወደ ኤርትራ ሊሻገር ይችላል ከሚል ጥርጣሬ ጋር የተያያዘ እንደሆነ ተገልጿል። ሁለቱም ኃላፊዎች በውይይታቸው የመረጃ እውነትነትም ምን ድረስ እንደሆነ የሚያጣራ ከፌዴራል ፖሊስና ከትግራይ ጊዜ አስተዳደር የተውጣጣ ኮሚቴ እንዲመረምረው ስምምነት ላይ ደርሰዋል። የኮሚቴው ምርመራ ውጤት መሰረት በማድረግ የቁጥጥር ስርዓት እንዲዘረጋና ተጠያቂነት እንዲሰፍን ይህንን የማከናወን ተግባርና ኃላፊነት ደግሞ በዋናነት የጋራ ኮሚቴው እንዲሆን ተወስኗል። ስምምነቱን ተከትሎ ተሽከርካሪዎቹ ተለቀዋል። በቀጣዩም ተመሳሳይ ችግር እንዳያጋጥም ኃላፊዎች ስምምነት ላይ መድረሳቸውን የትግራይ ክልል ጊዜያዊ አስተዳደር የፕሬዚዳንት ጽህፈት ቤት ያሰራጨው መረጃ አመላክቷል። ከአንድ ወር በፊት የአውሮፓ ሀገር ሃንጋሪ ፓርላማ የግብረሰዶማውያንን ሰልፍ ዝግጅት የሚከለክል የሚያግድ እንዲሁም ፖሊስ እንዲህ ያለውን ሰልፍ ላይ የሚሳተፍ ማንኛውንም ሰው ፊትን ለይቶ ለማወቅ የሚያስችል ካሜራ እንዲጠቀም የሚፈቅድ ህግ አውጥቷል። ከዚህ ቀደም ብሎ ደግሞ ፓርላማው ሀገሪቱ እውቅና የምትሰጠው ለሁለት ጾታዎች ማለትም ወንድና ሴት ብቻ እንዲሆን የሚያደርግ የህገ መንግስት ማሻሻያ አድርጓል። በዚህ የሀገሪቱ ድርጊት የተቆጠው 17 የአውሮፓ ሀገራት ጸረ ግብረ ሰዶማያን የሆነ ህግ አውጥተሻል፣ ይህ ደግሞ የአውሮፓ ህብረት ሴቶችን ይቃረናል በማለት ውርጅብኝ እያወረዱባት ነው። ከእነዚህ ሀገራት ፈረንሳይ፣ ኦስትሪያ፣ ቤልጂየም፣ ቸክ ሪፐብሊክ፣ ዴንማርክ፣ ኢስቶኒያ፣ ፊንላንድ፣ ጀርመን፣ አይርላንድ፣ ላቲቪያ፣ ሉቲኒያ፣ ኔዘርላንድ፣ ፖርቹጋል፣ ስሎቬኒያ፣ ስፔንና ሳውዲ ናቸው። በደቡባዊ ገዛ በራፋ በሚገኝ እርዳታ ማከፋፈያ ስለተከሰተውና ስላወዛገበው ጥቃት ቀይ መስቀል በጥይት ወይም በተተኳሽ ፍንጥርጣሪዎች በርካታ ሰዎች ተጎድተው ወደ ድርጅቱ የመስክ ሆስፒታል መምጣታቸው ገለጸ። ዓለም አቀፉ የቀይ መስቀል ኮሚቴ 21 ሰዎች ሆስፒታል ሲደርሱ ሞተው የነበረ መሆኑን፣ ከተጎዱት 179 ሰዎች መካከል ደግሞ ሴቶችና ህጻናት እንደሚገኙበት ገልጿል። በቆቦ አላማጣ መንገድ ላይ አንድ ሹፌር በተተኮሰ ጥይት ተገደለ። በዛሬው እለት ከቆቦ ወጣ ብሎ ጮቢ በሚባለው ቦታ አንድ የተሳቢ መኪና አሽከርካሪ በጥይት ተመቶ ህይወቱ ማለፉን የሹፌሮች አንደበት ዘግቧል። ድርጊቱ የተፈጸመው መኪናው ከተመታ በኋላ ይህንን ጎማ ቀይሮ ሊነሳ ሲል መሆኑን ዘገባው አስረድቷል። በሀገሪቱ የሚፈጽሙ የአሽከርካሪ ዝርፊያዎች፣ እገታዎችና ግድያዎች ተመልካች በማጣታቸው አሽከርካሪው ሞት የማይሰማቸው በደሉ የማይታያቸው ጉዳቱ የማይገባቸው የሚመለከታቸው አካላት መበራከታቸውን ግድያው እንዳይቆምና እገታው እንዲስፋፋ አድርጎታል ብሏል የዜና ምንጩ። ይህ በእንዲህ እንዳለ ትናንት ከጎንደር ጭልጋ አይከል መተማ መንገድ ሸቀጣ ሸቀጥ ጭኖ ይጓዝ የነበረ መኪና ላይ የተኩስ ሩምታ ተከፍቶ እገታ መፈጸሙን መዘገባችን ይታወሳል። በተከፈተው የተኩስ ሩምታ ሹፌር በአራት ጥይት የተመታ ሲሆን በአሁኑ ወቅት በአይከል ሆስፒታል ሕክምና እየተደረገለት እንደሆነ እና አጋቾቹ በከፈቱት ጥቃት መኪናውን ካስቆሙት በኋላ ረዳቱን ጨምሮ አራት ሰዎችን አግተው መውሰዳቸውን መግለጻቸው አይዘነጋም። በዚህ መንገድ ከጥቂት ቀናት በፊት አንድ የአይሱዙ ሹፌር በተመሳሳይ ጥቃት ደርሶበት አምስት ሰዎች መታገታቸው ይታወሳል።